የእሱን ምንም አይነት ነገር ምንም ምን የሚያስታውሰኝ ነገር አንዲት ቅንጣት ታክል አልፈልግም እንዲህ የጥፍሬን ግማሽ ታክል ማለት ነው ይኸው ሲጀመር ራሱ መጥቷል ስልክ ያለማንሳት ስልክ መዝጋት የኛ ጢባራ በጣም እንደዚህ ትንጠባረረው እቃዎችን ውሰድልኝ የምን እቃ ነው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

ሀይሚ እንዳያችሁ ከሆነ ወይም ከዚህ በፊት እንደተናገራች ከሆነ ለሀያ አራት ሰዓት ተውና፣ ለአንድ ሰዓት ከአንተ ጋር ሰላም ካሉንኩ በጣም በጣም ይጨልምብኛል፣ በጣም ይጨንቀኛል ብላ ከዚህ በፊት ተናግራ ነበረና የኔ እናት የኔ እናት እኔ ጭንቅ ይበሌልኝ። እንግዲህ ወንዶች አንዳንድ ጊዜ ውስጣችሁ ጭንቅ ማለት ጭንቅ አይላችሁም፣ ማለት አለ አይደለ ይጠነክራል። ውስጣችሁ ና እሱ አሁን ያም ነገሮችን እንዲስተካከሉ ፈልጋ ወይም ደግሞ የሆነ ነገር እንዲፈጠር ፈልጋ ይሆናል ይህ ነገሮች የምታደርገው ሃይሚ። ሀይሚ እኔ መቶ ፐርሰንቱ ስነግራችሁ ሀይሚ ከልባ እንዳለ ሆነ ብዙዎቻችሁ ትረዳላችሁ ብዬ አስባለሁና የሁና ሲመት ሲነግራቸው ከቡታጅራ ሲመጡ ራሱ እሱ አለሷ እሷ ደግሞ አለሱ። የትን ቦታ እንንቀሳቀስም ብሎ አንድ ላይ ተጠብቆ እዛ ራሱ ሲመጡ እና ውድ ቤተሰቦች አሁን በመካከላቸው የገባ ነገር በጣም ነው የሚደብሩ። ለማስተማራም ወይም ደግሞ እኛ እንዲያስተማሩን ነው ምናምን እንደዛ ነገር ስንወስድም በጣም ብዙ ነገር ተምረናል። ለምሳሌ እኛ በአእምሯችን ሆኔ በምንም ነገር እንግዲህ ይሄ ቀምስ ስንት ሺ ላይ ነው መቶ ሺ ላይ ነው ሁለት መቶ ሀምሳ ሺ ላይ ነው የተሰጣት እኔ ብቻ አላቅም። እሱ ነው ስጦታ የሰጣት አረባ ሽቺ ሶስት ልብስ ብቻ ነው እንዲህ ሃይሚዬ በጣም ብዙ ነው እኮ አንቺ እና ብሩክ የሚያመሳስለው በጣም ብዙ ብዙ ብዙ ልብስ ነው አላችሁና፣ ማቹ የሆነ ነገር በጣም ብዙ ነው አላችሁና። አንቺ ደግሞ አውቃሽ ነው ሶስት ብቻ መጣሹ ያስታውቅብሻል ማለት ነው ውዴ። እና ውድ ቤተሰቦቼ ኮመንት ላይ የምትናገሩ ሰዎች እንግዲህ የስራችሁ ንስጣችሁ ፈጣሪ የስራችሁ ንስጣች ነው ምላችሁ፣ ወርቁን ይመልሽለት ብላችሁ ሁን አላቅም ብቻ እናንተ ስላላችሁኝ ሳይሆነ እናንተ ነው የምታጋቡም፣ እናንተ ነው የምታስፋቱም እናንተ ነው። እኔ ጥቅመኛ አድርጋችሁ የምታወሩ ሰዎች አላችሁ እያለች ነው። አዎ እኔ ራሱ ትላንትና ማታ ገብቼ ማርያምን የሆነ ወላይታ ነገር ትመስለኛለች፣ የትኛ እንደሆነች ብቻ አላቅም። አማርኛ ራሱ ንጥር አድርጋ አታውራም ብቻ አንቺ ጠገኛ ጥቅመኛ ምናምን እያለች በጣም ብዙ ነገር ታውራለች። ባክሽ ባክሽ፣ ለምትናገሪ ነገር ተጠንቀቂ፣ ነገ እንዳይጸጽትሽ ብዬ ተናግሬ ነው ከዛ ሄድኩት ማለት ነው። ግን ሀይሚ ጋ ደግሞ እንደዚ አይነት ሼር አድርጎ ይሁን እሷ ገብታ አይታ ይሁን አላቅም። ብቻ ላይፍ ላይ ገብታችሁ የምታውሩ ሰዎች እያለች ነው። ዛሬ ሀይሚ ራሱ ስታውራ የሰማሁትና አንዳንድ ጊዜ አንድ ጊዜ የእውነቴ ነው ሚላችሁ ይሄ እሷ ታለች እሱ ያል ብለን ብናስበው ምን አለ የምለው ነገር ነው። እና ከዚህ በፊት ዳኒ ጋር ስትቀራረበ ወይም ደግሞ ከዳኒ ጋር ስትገናኝ ብዙዎቻችን ተናደናል። ምን ብለናል? ሀይሚ ካንቺ አይጠበቅም ከዚህ ሰውዬ ራቅ ብለናል። አዎ ብዙ ነገር ብለናል። ነገር ግን ምንድን ነው እሺ ከብሩኬ ጋር እንዲምትሆኝበት ምክንያቱ እኔ አልገባኝም፣ ሀይሚዬ እንዴ እቃውን እንኳን ትመልሻለሽ እና ይሄ ሁሉ እንትንው የት ነው የምታደርጊ? ቪዲዮ አለ እኮ ሀይምዬ ቻይናለሽ ኮ መችም አትሸጭም አደለም? እንዴ ይሄ ሁሉ ቪዲዮ እኮ ከአንሱ ጋ ነው ሰራሹ። መችም እኮ የሚዲያ ሰው ሆነሽ እኮ ከሚዲያ ላይ ካልጠፋሽ በስተቀር ሚዲያ ላይ ሆነሽ ብሩኬ ልትራሽ አችም ገብቶሽ አይደለም፣ ፍጸም ብለዋል በነገራችን ላይ ከእቃ እንኳን ብትመልሽ ከልብሽ አይጠፋም ነገሮች ው ብለዋታል ና አዎ፣ ከልባ አይጠፋም። መቼም እዚ ጋ ድራማ ስለሆነ ነው ፍጽ ለነሱ የተወላችሁ የዋፎ ዘግቶ ወገቡን ይዞ ማይኩን ይዞ ምናም ዝም አለ። ምክንያቱ ድራማ ነው። የሁለቱ ታወና ነው ማለት ነው ይሄ ነገር ታወና ባይሆን ጊዜ ነበረ ነገሮችን የሚነጋገሩ እንዲናገር የሚፈቅዱላት ማለት ነው። እና የእውነት ስነግራችሁ ሁሉም አለ አይደለም በቃ ገደብ አለው። ገደብ ስላችሁ ለምሳሌ የሃይሚ ቻይናል እንዳያችሁ ከሆነ በጣም ብዙ ሰዎች በጣም በቪዲዮ ብቻ ነው አየ ነው እኛ በቪዲዮ ራሱ በአይኔ ማለት ነው ሶስት ሴቶች ናቸው ሶስት ገብቼ ራሱ እኔ ከስልኬ ላይ አጥፍቻቸዋለሁ። ማርያምን ነው ምላችሁ በቪዲዮ ነው አየ ነው እንጂ ከቪዲዮ ጀርባ ያደረጉ ስንት አሉ? እንትን እያደረጉ ኮፒራይት እየራኩበት ነው። ኮፒራይት ስልክ ደግሞ እንትኑ ይመታል፣ ታቃላችሁ። ና ቻይና ላይ ይመታል። ከዚህ ሁሉ ምናለ ነገሮችን ቢያስተካክሉ እያልኩ ማርያምን ነው ምላችሁ። እኔ ምን ብዬ ልንገር? ይሄ ነው አስጨነቀኝ። እኔ ደግሞ ሄን ነገሮች ከሚፈጠር ሰብስክራብ ያነሱ ምናምን ይሄ ሁሉ ቢቀርባችሁ፣ በቃ ሄ ተወናውን ወደ ሌላ ነገር በቃ ሰላም ፈጥሮ ከዛ በኋላ ደግሞ በሌላ ነገር መጥቶም እንደዚህ አሁን የሰሩ አይል ራስ ሰርቶ ደግሞ በቃ አይንቱን አይዲያውን የቀያየሩ የቀያየሩ ቢሰሩ

ቢያስተካክሉ ምን አለ እያልኩ ነው። እና ሃይሚዬ ባክሽ ወደ ራስሽ ተመለሺ። ይሄ ልጅ ወንድ ልጅ ነው ተቃልሽ ሃይሚ። ወንድ ልጅ ደግሞ በጣም ብዙ ብዙ ብዙ ከሴቶች ብዙ ነገር ይበልጣል። እና ሁሉ ነገሩ ከሴት ልክ ወንዱ ጥንካሪ ያለው ጨከኝነት አለው ብዙ ነገር አለው። እና ባክሽ ሃይሚ አንዳንድ ጊዜ ሴት ልጅ ውሃ ስትሆን ነው ጥሩ ገባችሁ አይደለም ሴት ልጅ ውሃ ስትሆኑ ነገሮች የምበርዶና ማይዘጋ ፋይል ማይዘጋ ፋይል አለ ብላለችና እኔ በጣም ልቤ የነካችበት በንግግሩ አንድ ቦታ ልንገራችሁ ና ያልተቸገሬ ቤተሰብ ነው አለኝ ነው አለችው ያልተቸገሬ ቤተሰብ ገብቶሻል አይደለም እንደዛ ማለት የለብሽም ሀይሚዬ የኔ ቆንጆ ቤተሰብ ጋር መሄድ የለብሽም። እንደዛ ማለት እንግዲህ ማን እንደምትነካ ብዙዎቻችሁ ጠንቅካችሁ ታውቃላችሁና የብሩኬ ቤተሰብ ማንካታ ይሁን ማን እንደሆነ ያላቅም፣ የእሷ ቤተሰብም ባይቸገሩም ተቸገሩም የቤተሰብ ነገር አታንሺ፣ ዚጋ አታምጪ እያለው ነበረና። አመሰግናለሁ። በዚህ አጋጣሚ ብሩኬ እንደዛ ስለመለስክለት ማለት በጨዋነት ነው እሷ እንደዛ ቤተሰብ ስትነካ ቤተሰብ አታምጪ እዚህ ጋ እኔ እናንቺን ብቻ ነን ብሏት ደግ የሆነ መልስ ስለመለስክለት በጣም ነው ደስ ያለኝ። እዛ ጋር ማለት ስለ ቤተሰብ አንስቶ ምናምን ቢያወሩ በጣም ነገሮች በጣም ነው የሚደብረው ነበረውና እሷ እንደዛ ስትለው ስለ ቤተሰብ አገባም እዚጋ አታምጪ ብሎ መልስ ሲሰጣት በጣም ነው ደስ ያለኝ። ማርያም ነው ምላችሁና እንግዲህ እቃውን ደግሞ እሺ ብሎ ተቀብለዋል። ሌሎቹ መሬት የቀሩ አሉ። ብዙዎቹ እንግዲህ መቀበል አልነበርባትም ብዬ አስባለሁ። በእኔ በኩል እቃውን መቀበል አልነበርባትም ማለት የፈለገ ሳጧታል። እቃውን ውሰደው ብላ ይመስለኛል እንግዲህ ሀይሚ ሁሌ ማለት ነው ማለት ትላንትና መታለች አልፈልግም ብለዋል። ዛሬ የደገመችው ነገር ነው አስከፋኝ። ማርያምን ነው የምላችሁ። ማለት ሶኬ ትላንትና እንካ ብላለች። እነዚህ እቃዎች ከዚህ አይበልጡም ታውቃላችሁ። እና የትላንትና አይበልጡም ይሄ ዛሬው ማለት ነው አይፎን መቶ ሀምሳ ገዝቶ የሰጣት እምቤ ብለዋት፣ ይሄንን እቃ ይሄንን ልብስ መቼም ልቀበላት አይችልም። ከትላንትና መማር ነበረባት ሀይሚ። የፈለገ ነገር እዚ ሚዲያ ላይ ሰው የፈለገ ነገር ማውራት ይችላል። ፎሎ መሰብሰባ ሰብስክራይብ መሰብሰባ ብሎ ሰው ብዙ ነገር ሊለው ይችላል። ግን ሀይሚዬ እኛን ለማስደሰት ስት ብሩኬ ደግሞ ያስከፋሽ እንደሆነ እንድትረጅ ይፈልጋለሁ እኔ ቆንጆ አንዱ ስታስደስቺ አንዱ ደግሞ ይከፋብሻልና እነዚህ ነው ጠላትሽ የኔ ቆንጆ እንደዚህ መልሽ ጥገኛ ነሽ ምና ምን ምና ብዙ ነገር የሚሉ ጠላትሽ ነው ወዳጅሽ እንዳይመስልሽ ስለዚህ ለጠላትሽ ጊዜ ቦታ ነገሮች መስጠት የለብሽም የኔ ውድ ምክንያቱ እነዚህ አቆሽም ገብቶሻል አይደለም ብሩኬ ነው የሚያውቅሽ እንጂ እነዚህ ዛሬ ላይ ላይቭ ገብቶ እንደዚህ አፋቸውን የሚከፍቱ ሰዎች አንቺን አቆሽም ገብቶሻል አይደለም ለሚያቆር ሰው ግ ቦታ አትስጭ። በቃ ውስጥሽን አትክፈችላቸው ገብቶሻል አይደለም አይንዬ። ስለዚህ እውነቴን ነው የምልሽ፣ ብሩኬን ባታስቀይሚ መልካም ነው። እሱም ደግሞ እያሌ ነው ብዙ ነገሮችን ነገር ውስጥ እንዳንገባ እንዳላስደብርሽ በጣም ብዙ ነገር እያሌው ነበር፣ እና በዚህ አጋጣሚ ትዕግስተኛ ነው ብሩኬ፣ ትዕግስቱን አይቼበታለሁ። ዛሬም ደግሞ በድጋሚ ክርስቶስን ማለት አንዳንድ ወንድ ቢሆን እንደምታውቁ ነው በጥፊን ወደዛ የሚያጮልላት ና ማርያም እንደላቸው እና በጣም ትግስተኛ ነው የኔ አባት ትግስቱ ንንጀ ሳላ ደንቅ ስላለ ማላፍ ነው በጣም ነው ደስ የሚለው። ብቻ ሀይሚዬ ተረጋጊ ኔ ቆንጆ ማርያም ብትረጋጊ መልካም ነው። ከብሩኬ ጋም አይዘጋ ፋይል ተከፍቻ ለው ወይም ደግሞ አይዘጋም የኔ ነሱ ፋይል እያልሽ ነበረና ቤት ዘጊ ነው የምሻልሽ፣ ሃይሚዬ ህይወትሽ ከምታሰቃቂ ተዘግቶ ይቅርና ሰላምሽ ፍጠሪ ይልሻሉ ይኔናት ዛሬ የምናደርገው ነገር በህልክ ነው። ነጌ ደግሞ ነገሮችን ቆም ብለን ስናስቦ ይጸጽተናል። ታውቃላችሁ ይጸጽተናል። ስለዚህ ነገ ከምፀጽተን ነገሮችን ብናስተካክል መልካም ነው ብዬ አስባለሁ ውድ ቤተሰቦቼ ብቻ በጣም ያስከፋል። ማርያም በጣም ነው ልብ የሚሰብሩ፣ በጣም ነው ልብ የሚሰብሩ። ማርያምን ብቻ ለትምህርት ነው የምትሉ ሰዎች ትምህርት ወስደናል፣ ይበቃናል። ከዚህ በላይ እኮ በቃ ከራስ በላይ ንፋስ አይደለም። ሰው ለማስተማር ስባል እነሱ ዝቆ ነው በቃ እየተሰደቡ መገኘት የለበትም። ለኛ ብሎ ማለት ነው አይደለም? ቤተሰብ እኔ እንደዛ ብዬ ነው የማስበው። አይዞህ።